ነው ሁሉ ነገር ይቦጣ ነው። አፉ በለኝ ሮሚ፣ አንድ ጥያቄ ልጠይቅሽ ሮሚ። እንዲህ እኔ እውነቱን ለመናገር ዚስ ዊኬንድ ከአምስት አምስት ቀን ነው ከስድስት ቀን በፊት በኋላ ማለት ነው። እውነቱን ለመናገር በጣም ተለውጠሽብኝ። ዋዝ ሮንግ ኢዝ ዩ ምንድን ነው ችግሩ? እንደዚህ ምንድን ነው? በጣም በጣም አምሮብሻል ትየው ወይዘነ፣ እናቴ ጉዳዩን የእትን ለማጣጣት በማታ ማታ አራቴ ምናምን እናደርጋለን። ጉዳዩ አለ ጾም ተፈታ። ወየ ወየ ቡሌው ምናምን ከፍ ከፍ ያደርጋል

ኮ ሊነግርሽ ነው እሱ። አትፈልግም አትፈልግም አትፈልግም አትፈልግም። እኔ በራሴ ህግ ራሴ ህግ ነው የምኖረው። ማንም ስላለኝ የምሰማ አይደለሁም። የምትቀበለው ነገር አለ የማልቀበለው የማልቀበለው ነገር ማናችሁ ብትመጡ ፎሎ አስደርግኝ ፎሎ እታችሁ ናችሁ፣ ግን የዝርያ ፋሚሊ ፎሎ አድርጉኝ፣ መብታችሁ ነው። እዚህ ላይ ግን እንትና ፎሎ አድርጓል። ይሄ ማህበረሰብ የሞተ ሰው ካልሆነ በቁም ፎሎ ከማያረግ ሰው ጋር ስዳርቃሉ። እናንተ አሁን አንቺ እንትና ቲክቶኳ በዚህ ቲክቶክ የምታውቋት ልጅ መርሻለች ብላቸው እያየሽ መቶ ሺህ በህይወትሽ የምትፈልጊ መቶ ሺህ ሁለት መቶ ሺህ ቀነኒን ከስድስት መቶ ሺህ በላይ ያደረሰ ኢትዮጵያዊ ፎሎና ፎሎ አርጌ ብያ ልዳረ እኔ ብዬ አውቃለሁ አልልም። ይሄ ወዶ ፈቅዶ የተከተለኝ ነው። ሶስት መቶ ምናምን ሽ እንጂ እኔ ከሚሊየን በላይ አልፋለሁ ፎሎ አርጉኝ እንዲያርጉኝ ብዬ ብንጣጣ፣ እኔ ለምኛው ማንም አበሻ ፎሎ እንዲያደርገኝ አልፈልግም። አልፈልግም የሞተ ሰው ፎሎ እንደሚወድ ስለማቅን የሮማና እግዚአብሔር ይመስገን፣ መቶ ምናምን አመት እንዳጎቴ ዱቅ ብዬ እኖራለሁ። አንተ ፎሎ አታርገ፣ ይሄ ራሱ ከበቂ በላይ ነው ያለኝ። ምን ላረገው? አንድ ሚሊዮን ሊደርሱ የደረሱ ናቢባ አርጋችሁ በላችሁ። አንድ ሚሊዮን ደርሶ አበሻ ላይ ያዘጋቢ ነው። አበሻ ምቀኛ ነው። አሁን ሶስት መቶ ከሆነ እንከባበራለን። ብቅ ብል ወደ ሚሊዮን ልደርስብን ነው ብለው ባለሚኒዎች ያሳጡኛል። ዮኒ ማኛ አንድ ሚሊዮን አስቃብጠን ዮኒ ማኛ አንድ ሚሊዮን ዮኒ ማኛ ብለን ዘፈኑን ሳንጨርስ ዮኒ ማኛ እንኳን በዛ ደደብ ድምፁ ብለው ዘፍኖ ደስ ብሎት አንድ ሚሊዮኑ ተደርጓል። አንድ ሚሊዮን ችግር አለሁ ስለዚህ የሚሰሩ ሰዎች አይታችሁ ፎሎ ማድረግ የእናንተ ፋንታ ነው። አንቺ ደግሞ በቤትሽ እንዲህ ስለምሰራ እንዲህ ስለማድረግ ፔጅን ፎሎ አድርጋችሁ አሳድጉኝ እጠቅማችኋለሁ ብለሽ ቪዲዮ ስሪና በዋሳብ ከላክሽን ልኝ ፖስት እልሻለሁ። እዚህ ግን ለደነዘዛ በሻ ፎሎ አድርጓል አልልም፣ አልልም። ለራሴ የሚያላቅ ረድቻለ። በጣም ይቅርታ ሮብ፣ የመቤቴን በጣም ነው የተረዳውሽ በጣም ይቅርታ። በቃ ድጋሚ ያለ ልብ ተረድቼሻለሁ ሮሚዬ። ለዚህ ነው፣ በምክንያት ነው። ንግስት ነሽ፣ ድምቀት ነሽ ምልሽ እግዚአብሔር ምስክሬን። በቃ ፎሎ አታርጉኝ፣ ግን እጫወታለሁ፣ ቤቴ ነው ገባ